ነስጥልን ተመልካቾቻችን እየተዝናናችሁ ቁም ነገርን የምታገኙበት ሳምንታዊ የዘመንና ቴክኖሎጂ ፕሮግራማችን ተጀምሯል። ብሩክቴት ጥላውን ፕሮግራሞቹን እየመራውኝ አብራችሁ ቆይታ አድርጋለሁ። እስከ ፕሮግራማችን ፍጻሜ አብራችሁን ሆነው መጽሐፍት እውቀትን ከአንዱ ዘመን ወደ ሌላኛው እያሸጋገረ ለበርካታ ዘመናት ከሰው ልጆች ጋር አብሮ ኖሯል። የእውቀት ምንጭ የሆነው መጽሐፍትን ጠብቆ ለማኖር የሰው ልጆች በጊዜ ሂደት ቤተ መጽሐፍትን ፈጠሩ። ዛሬ ላይ ደግሞ የዲጂታል ቴክኖሎጂ እየተስፋፋ ከመምጣቱ ጋር ተያይዞ በዓለም ዙሪያ ዲጂታል ቤተ መጽሐፍት እየተስፋፋ ይገኛል። የዛሬው ቀዳሚ መሰናዳችን ከዲጂታል ቤተ መጽሐፍት ጋር በተገናኘ የሚያስመለክተንን ተከታትለን እንገናኛለን። ይሄኛው ላይብራሪ ከገባ በኋላ የተለያዩ ነገሮችን ኢዝሊ ለማግኘት ይችለናል። ለምሳሌ ኖርማል ላይብራሪ በሆነ ሰዓት ላይ የምንፈልጋቸውን ነገሮች ለማግኘት ብዙ መጽሐፎችን ሪፈር ማድረግ ይኖርብን ነበር። አሁን ግን ኢዝሊ ዊኪፒዲያ ውስጥ በመግባት ኦር ጎግል ላይ የፈለግነውን ሀሳብ ባጭሩ ማግኘት እንችላለን። አሁን ሰዓት ላይ ብዙ ነገሩ ቴክኖሎጂ ነው እንትን የምንለውና እዚህ መተን በምንጠቀምበት ሰዓት ኢንተርኔትም ስላለ የተለያዩ አጋዥ ነገሮችን ማግኘት እንችላለን። ይሄ ዲጂታል ላይብራሪ ካልን ሌሎች ላቦች ይልቅ ለተማሪዎቻችንም ለመምህራንም ትልቅ አገልግሎት እየሰጠ ያለው ኢንተርኔቱም ፈጣን ላይብራሪ ነው። መምህራኖቻችንም ደግሞ ተማሪዎቻችን በስርዓት እንዲያስተምሩ ያላቸውን አቅም ተገንብቶ የተሻለ ትምህርት እንዲያስተላልፉ ለማድረግ እየሰጠ ያለው አገልግሎት በቀላል የሚገመት አይደለም። ይሄ ዲጂታል ላይብራሪ እኛ ጋር ከተጀመረ ጀምሮ ተማሪዎች ቢያንስ ፕራክቲስ የሚያደርጉበት የሚፈልጉትን የትምህርት አይነት ገብተው የሚያዩበት እኛም አንዳንድ አሳይመንቶችን ስንሰጥ ሳንሳቀቅ ከምን ያገኙታል ወይም ደግሞ ከምን ይሰሩታል ብለን ሳንሳቀቅ መስጠት የቻልንበት እና ተማሪዎችም ደግሞ በፈለጉበት ሰዓት ገብተው ሪፈር የሚያደርጉበትን ያገኙበት ሁኔታ ስላለ ተማሪዎቹም እኛም ደስተኛ ሆነን እየሰራንበት ነው። ትምህርቱን ሞር ኮንቴንት ዋይዝድ እንዲሆን ቪዲዮ እያዩ እንዲያስተምሩ በቪዲዮ የታገዘ ትምህርት እንዲሰጡ ሌላኛውንም ዓለም እየቃኙ እንዲያስተምሩ የበኩሉን አስተዋጽኦ ተወጥቷል ብዬ አስባለሁ። አጋጣሚ ሆኖ ዛሬ የተሰጠኝ አሳይመንት ነበረ እና እሱን እየሰራሁኝ ነበረ እና አብዛኛውን ጊዜ ያው አሳይመንትም ብዙ ነገሮች ስለሚበዙ እሱን እሰራበታለሁ የተለያዩ የኢንተርኔት አማራጮች ስላሉ በነዛ የፈለግኩትን ማግኘት እችላለሁ ጊዜንም እቆጥባለሁ ይሄ የሚመጣውንም አላስፈላጊ ድካም ይቀንሳል በራሴ ያልገባኝን ነገሮች እዚህ ላይ ሰርች በማድረግ የተለያዩ ዩቲዩብ ላይ የሚጠቅሙ ቪዲዮዎች አሉ ሾርት ቪዲዮዎች እንዲሁም ደግሞ ረጅም ሰዓት ማንበብ ወይ ደግሞ ስለዛ ነገር መረዳት ከፈለግን ረዘም ያሉ ቪዲዮዎች አሉ። ከአስራ አንደኛ ክፍል ወደዚህ ስመጣ ደረጃ የዘጠነኛ ደረጃ ነበርኩኝ የወጣሁት፣ እና ብዙ ነገሮችን ከዚህ ካገኘ ጀምሮ የትዌልፍ ፈርስት ሴሚስተር ሶስተኛ ነበር የወጣሁት። እና ብዙ ነገሮችን አግኝቼበታለሁ። አንደኛ ልጆቹን ከቴክኖሎጂ ጋር እናገናኛቸዋለን። ሁለተኛ ደግሞ የሚማሩትን ትምህርት አይታጠሩም። ቤቱ አክሰሱ ያለው ተማሪ ሊኖር ይችላል ቤቱ ግን አክሰሱ የሌለው ተማሪ የት ሪፈር ያደርጋል ማለት ነው እዚህ መጥቶ ሪፈር ያደርጋል ስለዚህ በሁለቱ መካከል በሁለቱ አይነት ተማሪ መካከል ያለውን ጋብ ያጠብልናል ማለት ነው ቦርድ ላይ ማሳየት የማንችላቸውን ነገሮች እዚህ ዲሞንስትሬት አድርገው ሲያዩ ተማሪዎች ይቀላቸዋል ለመስራትም ይነሳሳሉ በፊት ብዙም ጊዜ እንደዚህ አይነት ማለት አልጠቀምም ነበረ። ብዙ ነገሮችን ከጋይድ ቡኮች ላይ ነው፣ እዛ ሄዶ ገና መጽሐፍ አገላብጠሽ ምናምን እንትን ከማለት እዚሁ ቀጥታ ሰርች አርግተሽ የምትፈልጊያትን የትምህርት እንትኗል፣ ዋናው ሜን ፖይንቷል እንትን ብለሽ ታገኛታለሽ ማለት ነው። ክፍል ውስጥ አስተምረሽ የሆነ ነገር ስታይ፣ ኢቭን ተማሪ ስጠይቅሽ መተሽ ሪፈር ታደርጊበታለሽ። ስንዘጋጅ ራሱ ብዙ መምህራን ወደ ቤት ራሱ አይሄድ የት ይገኛሉ? ከስቱዲዮ ዲጂታል ነው ያለው ትብ ያለሽ። ለምን ለነገው ዝግጅት ሲያደርግ ገብቶ ሪፈር የሚያደርግበት አክሰስ ሆኖታል ብዬ አስባለሁ። ነው እዚህ በሚመጡበት ሰዓት ይሄ የተከፈተው ያው ለትምህርት ነው ለተማሪዎች ነው። ስለዚህ በዛ ትኩረት አድርገው አላማቸውን እንትን ሳይሉ የሚያስፈልጋቸውን ብቻ ቢጠቀሙ አሪፍ ነው። ይሄ ነገር መልሶ ለኛው ነው የሚሆነው። ቢቆይ የሚጠቅመው እኛ ነው፣ ባይኖር ደግሞ የምንጎዳበት እኛው ነን። ስለዚህ በተቻለን አቅም ይሄ እቃዎቹን ፕሮቴክት ማድረግ አለብን ብዬ አስባለሁ። እነዚህ አሁን እየተጠቀሙ ያሉ መምህራንም ተማሪዎችም ሲያልፉ የሚመጣ ትውልድ አለ። ለሚመጣው ትውልድ በስርዓት ለማስረከብ አሁኑኑ ያለውን ሪሶርስ በአግባቡ ከተጠቀምን ነው በአግባቡ ከተያዘ ነው። ስለዚህ ይሄንን በስርዓት ይዞ እንዲጠቀሙበት ኃላፊነት ሰጥተን ኃላፊነት የሰጠነው ባለሙያ ወደሞ መምህር በስርዓቱ ተማሪዎችንም ተከታትሎ መምህራንም ተከታትሎ በስርዓት እንዲማሩ እንዲጠቀሙበት እየተደረገ ነው ያለው። ዓለማችንን ከቀየሩ ድንቅ ክስተቶች መሀል የፎቶና ቪዲዮ ቴክኖሎጂ ቀዳሚው ነው ቢባል ማጋነን አይሆንም። ይህ ድንቅ ቴክኖሎጂ ሰዎች እርስ በርሳቸው እንዲተያዩ ከማድረግ ባሻገር ከምድራችን ርቀው የሚገኙ አካላትንም ጭምር መመልከት እንድንችል አድርጎናል። ይህ ደግሞ የሰው ልጆች በአጠቃላይ ስለሚኖሩባት ምድር ያላቸው አመለካከት በአንድም ሆነ በሌላ መንገድ እንዲቀየር ያደረገ ሲሆን፣ ቴክኖሎጂው እራሱም ጊዜው በፈጠረው የተለያዩ ለውጦች ውስጥ በማለፍ ዛሬ የዲጂታል ዘመን ላይ ደርሳል። ቀጣዩ ሰላም ወንደሰን ዝግጅት፣ የፎቶና ቪዲዮ ቴክኖሎጂ አሁን ወዳለበት የዲጂታል ስርዓት ያደረገው ጉዞ ምን እንደሚመስል የሚያስቀኘን ይሆናል። ቴሌቪዥን ለዓለም ከመተዋወቁ በፊት ሰዎች ወደ ቲያትር ቤቶች በማቅናት በተንቀሳቃሽ ምስል የታጀቡ ምስሎችንና ዜናዎችን ይመለከቱ ነበር። በየሀገራት ተንቀሳቃሽ ምስሎችን ተዘዋውረው በመቅረጽ ለሰፊው ሕዝብ ከሚያቀርቡ ድርጅቶች መካከል የእንግሊዙ ብሪቲሽ ፓቲ አንዱ ነበር የዜና ዘገባዎችን እንዲሁም ዶክመንታሪዎችን በማዘጋጀትና በማቅረብ ፈርቀ ዳጁ ነው። በተለያዩ የዓለም ሀገራት ቴክኖሎጂ ገና በነበረባቸው ዘመናት የተቀረጹት ተንቀሳቃሽ ምስሎች ከአናሎግ ወደ ዲጂታል ተቀይረው ዛሬም ድረስ ለታሪክ ማሳያ ሆነው ተቀምጠዋል። በዘመኖች ውስጥ ብዙ ነገሮች አልፈዋል፣ ተቀይረዋል። ባለፉት ጊዜያት የመጨረሻ ምርጥ ቴክኖሎጂ ብለን ያሰብናቸው እንዲያ ያደነቅናቸው በብርሃን ፍጥነት እንዲህ ነበር እንዴ ብለን እራሳችንን እስክንጠይቅ በሌላ ተተክተዋል። እሺ ስራ እንዴት ነው? እንዴት እየሄደልን ነው? ሰርግ ሰሞኑ ላይ ነው የምንገኘው እና ምን እየሰራ ነው? እንግዳ ስገባ ያዩዋቸው ፎቶች እንዴት ነበር? መጀመሪያ ስራ ስትጀምር ቴክኖሎጂ እንዴት ነበረ? እኛ በነበርንበት ጊዜ በብላኪ እንዳየቱ ጊዜ ነበረ እና የብላክ ኤንድ ዋይት ፊልሞች አሉ። ፊክሰር ዲቨሎፐር የሚባሉ ኬሚካሎች አሉ። እሱን እያጠቆርን ምናምን ነበረ የምናወጣው እና ረዥም ፕሮሰስ ነበሩ። የዛን ሰዓት ካነን ነበረ፣ ፔንታክስ ነበረ፣ ፉጂ የሚባል ካሜራ ነበረ። እነዚህ ካሜራዎች በሙሉ የፊልም ናቸው። በእርግጥ አሁን ዲጂታል እየሆኑ መጥተዋል። በሱ ነበር ስንጠቀም የነበረው። ዩማቲክ የሚባል መሳሪያ ነበረ፣ ከኔ ቀደም ብሎ የነበረ ያ ዩማቲክ ካሜራ ለብቻው አለ ሪከርደር ለብቻው አለ። በረዳት ነው የሚንቀሳቀሰው። ባትሪው፣ ሪከርደሩ ምናምን ቪሲአር ይባላል ለብቻው ነው። ከዛ በኬብል ይገናኛል። ስለዚህ ካሜራማኑ ፍሬሙን ካስተካከለ በኋላ ቀጥታ ረዳቱ ነው ግባልኝ የሚለው ሬክ የሚገባው ለብቻው መሳሪያ ነበረ። ከዛ በኋላ ደግሞ ቤታካ ምናምን እየተባለ ቤታ ሚል ካሜራ መጣ። ቪዲዮግራፊ ላይ ይሄን ማወራሽ ፀሐይ ነወይ ደመና ነወይ ምናምን ብለሽ የራስሽን ግምታዊ ቁጥር ፀሐይ ከሆነ 11 ላይ አድርገው ምናምን እያልሽ ካሜራ እየዘጋሽ የምታነሹ በግምት። በዚህ ጊዜ ግን አይተሽው ነው የምታነሹ እና ለከስተመሩ የምታስረክቢውን ነገር አይ እንደዛ አውቀሽ ነው የምታስረክቢው። ሙሉ ሰርግ፣ ሙሉ ፕሮግራም፣ ኢቨንት ሰባዎች ምናምን ፎቶ ልታነሺ ትችያለሽ። ካነሳሽው በኋላ ድንገት ተሳስተሽ የካሜራውን ጀርባ ፊልሙ የሚቀመጥበትን ከፈትሹ ማለት ወይ ረዳትሽ ከፈተ ማለት በተለያየ አጋጣሚ ይቃጠላል። ገና ስትገዡ ፊልሙም የተቃጠለ ሊሆን ይችላል ከፋብሪካው ገና ሲመጣ። ስለዚህ አታቂም አንስተሽ አንስተሽ ጨርሰሽ ነው። ለምሳሌ አሁን ላይ ሜሞሪ ሬክስ ታደርጊ አልገባ ካለሽ ሜሞሪ ትቀይሪያለሽ አይደል? አሁን ላይ ሲሞቅብሽ ታወጫለሽ፣ ታቀሰቅሻለሽ። ያ ያኛው ሁለተኛ እድል የለሽ። የዛ ሰዓት አንደኛው ፊልሙ ተቀማጭ ነው ያነሳሽው ፊልም ይቋረጥና እንደዚህ ላስቲክ እንደ ኪስ ይገባና ራሱ ፊልሙ ዶክመንት ነው፣ ይቀመጣል። ከዛ ደግሞ ምን ቴክኖሎጂ መጣ? በፊልም የተነሳው ነው ፋይል ወደ ሲዲ ኮፒ፣ ከፊልም ወደ ሲዲ ኮፒ ይደረግና በሲዲ ተደርጎ ሲዲ ባገም ይባላል። ቦርስ አለው እዚህ ይባላል። እንደዚህ ወደ ኮፒ አድርገን በሲዲ ማስቀመጥ ጀመረ። ቪዲዮ ላይ ስትመ ደግሞ ካሴት ነው ካሴት ይመጣል፣ እዚህ ይገባል ኦሪጂናሉ የቀረጽሽበት፣ ሌላ ደግሞ ኮፒ የምታደርግበት ወይንም ኤዲት የምታደረጊበት ሌላ ካሴት ይገባል። ስለዚህ ፕሌይ ታረጊውና እየተጫወተ ወደዛ ሪከርድ ያደርጋል። ስለዚህ ማትፈልጊው ፓርት ሲሆን ይሄኛውን ፖዝ አድርገሽ ደግሞ ይሄ ፕሌይ እንዲሆን ታሳልፊና እንደዚህ አይነት ነገር ነበር። እዛም ላይ ፕሌይና ፖዝ በምታደረጊበት ሰዓት ይይዝብሻል። ነካሳ ይባላል። ካሴቱን ሊጎለጉለው ይችላል። ከዛ ጥፍር ቀለም ተፈልጎ ካሴቷ ተቆርጦ ይለጠፋል። በቃ ቴክኖሎጂ ጥቅሙ፣ ካሜራዎቹ የሚወስዱት ሁለት ሚሞሪ ነው። ስለዚህ አንድ ሚሞሪው ነገር ቢሆን ሁለት ሚሞሪ ባክአፕ ታገኛለሽ። ሁለቱም ላይ ደግሞ ነገር ቢያጋጥምሽ ቴክኖሎጂ አለ፣ ኢንጂነሮች አሉ በዚህ ጉዳይ ላይ ከዛ ላ ነሱ ሪከቨር የሚባል ሶፍትዌር አላቸው። ሁለት፣ ሶስት፣ አራት ጊዜ ሪከቨር የሚደረግበት ፖሲቢሊቲ አለ። ዘመኑ የዲጂታል ቴክኖሎጂ ነው። ቀደም ሲል የነበረው አሁን ደግሞ ለባለሙያውም ለደንበኛውም ሀሳብ ያቀለለው የፎቶና የቪዲዮ ካሜራ ቴክኖሎጂ እድገት የፎቶና የቪዲዮ አነሳሰን፣ ፎቶ ማሳጠብ፣ ካሜራ ተቃጠለብኝ የሚሉት ቃላት እንዲረሱና ታሪክ ሆነው እንዲቀሩ አድርጓቸዋል። ፎቶግራፍና ቪዲዮ በዲጂታላይዜሽን ዓለም ሲታገዙ የደረስንበት የካሜራና የፕሮዳክሽን ስራዎች መራቀቅን እጅ በአፍ የሚያስጭን አድርጎታል። ፎቶ ተነስቶ ተጠቁሮ ታትሞ እስከሚመጣ ድረስ አልበም እስከሚገባ ድረስ ከአስር ቀን እስከ አስራ አምስት ቀን በላይ ሊፈጅ ይችላል። አሁን ግን ትንሽ ያለሽ ፎቶ ከፈለግሽ በፍላሽሽ፣ ከፈለግሽ ባህር ዲስክ ወይም ደግሞ ኢሚዲየትሊ በስልክሽ ቶይዘሽ ሄ ነው። የተለያዩ ሀይ ኤት ምናምን እያሉ ካሴቶች መጡ። ካሜራዎቹም ኮምፓክት እየሆኑ ኮምፓክት ማለት አነስ እያሉ ምናምን በእጅ እንዲያዙ ሆኖ፣ በትከሻ ነበር ድሮ። በፊት ሳውንድ ለብቻ ነበር ሪከርድ የሚደረገው። አሁንስ ካሜራሽ ላይ እዛው ሳውንድ ሚክሰር ቻናል አንድ ቻናል ሁለት እያለ ጨምሮ ሳውንዱን እዛው ሚሞሪሽ ላይ ሪከርድ የምታደርግበት ነገር መጥቷል። ቴክኖሎጂ በጣም ነገሮችን አቅሏል፣ አዘምኗል አፍጥኗል። ስራ አሁን ከጊዜ ጋደል እየሮጥ ነው ያለ የጊዜ አጠቃቀማችን ላይ በጣም አግዞ ነው። እዚህ መጥቼ ፎቶ ሳልነሳ አልሄድም። ኢትዮ ቴሌኮም የተጠቃሚዎችን ፍላጎትና ምቾት ከግምት ውስጥ በማስገባት በተለያዩ ጊዜያት ልዩ ልዩ የጥቅል አማራጮችን ለደንበኞቹ እያቀረበ ይገኛል። ኩባንያው ካቀረባቸው የጥቅል አማራጮች ውስጥ ሱፐር አፕ ልዩ ጥቅል አንዱ ሲሆን፣ በተለይ ለቴሌብር ሱፐር አፕ መተግበሪያ ተጠቃሚዎች በርካታ ጥቅሞችን እያስገኘ ይገኛል። በዚህ ርዕሰ ጉዳይ ጋር ከባለሙያ ጋር ያደረግነው ቆይታ አለ። ወደ ዝግጅቱ ንለፍ። በተለያየ አይነት መልኩ ጥቅሎችን ለደንበኞቻችን እናቀርባለን ማለት ነው። ስለዚህ ዓላማችን ያው ደንበኞችን ማስደሰት፣ የደንበኞቻችን እርካታ ከፍ ማድረግ እንዲሁም ደግሞ ኤክስፔሪንስ ሲያደርጉት በዛው ጥቅሎችን በመግዛት የተለያየ አይነት አገልግሎት እንዲያገኙ ማስቻል ነው። ስፔሻል ፓኬጅ ማለት ልዩ ጥቅል ነው። ያው ደንበኞቻችን የስፔሻል ደግሞ የቴሌ ሱፐር አፕ ተጠቃሚ ደንበኞቻችን አክሰስ የሚያደርጉት ጥቅል ነው ማለት ነው። እስከ 81 ፐርሰንት የሚደርስ ቅናሽ አለው ማለት ነው። ልዩ ጥቅል ውስጥ የቮይስ ፕላስ ዳታ ቮይስን፣ ዳታ እንዲሁም ደግሞ የሶሻል ፓክ የምንላቸው የፌስቡክ፣ ዩቲዩብ የመሳሰሉ ፕላኖቻችን ማግኘት ይችላሉ። ስፔሻል ፓኬጅ ማቅረብ ለደሞቻችን ያስፈለገበት ትልቁ ዓላማችን የቴሌብር ሱፐር አፕ ተጠቃሚ ደሞቻችን ማበረታታት ኤክስፔሪንሳቸውን ከፍ ማድረግ ቤበራቸውን ከፍ ማድረግ ነው ማለት ነው። አፕ ስቶር ላይ ቴሌብር እንዳውሎድ አድርገው ከዛ በኋላ ፓኬጅ የሚለውን ኦፕሽን መክፈት ነው። የተለያዩ አይነት አማራጮች አሉ። ዲስካውንት የተደረገባቸው አማራጮች አሉ። እዛ በኋላ ፓኬጁ መግዛት ይችላሉ ማለት ነው። እዚሁ አጋጣሚ ደብኞቻችን የቴሌብር ሱፐር አፕ ተጠቃሚ በመሆን እዛ ጋር የምናቀርባቸው የተለያዩ ፓኬጆችን እንዲጠቀሙ እንጋብዛለን። ሰላም፣ እንዴት ናችሁ? ዮሐንስ ግርማ እባላለሁ። በዛሬ ፕሮግራማችን ላይ የምንመለከተው ሳምሰንግ ስልካችን ላይ የተደበቁ ፊቸሮች ቱሎች አሉ እና እነዚህን ፊቸሮች በተለያየ መልክ የሚያበልልን አንዳንድ ታስኮች በምንሰራበት ጊዜ እነዚህን ፊቸሮች በመጠቀም የምትሰሩትን ስራ በፍጥነት ወይም ቶሎ ብላችሁ እንድትጨርሱ ሊያግዛችሁ ይችላል። የመጀመሪያው ፊቸር እዚህ ፕሮግራማችን ላይ የምናየው ዋን ሃንድድ ሞድ ይባላል። ይህንን ፊቸር በሁለት መልክ ማየት እንችላለን። አንድ በቀላሉ እጃችሁ ትንሽ ከሆነና ስክሪኑን ከጫፍ እስከ ጫፍ በአንድ እጃችሁ መጠቀም ካቃታችሁ ለሱ ሊያገለግል ይችላል። ሁለተኛው ደግሞ በአንድ እጃችሁ ስልካችሁን ለመጠቀም ስትሞክሩና አንዳንድ ከፍ ያሉ በትኖች ለመንካት ስትሞክሩ ሲያቅታችሁ፣ ይሄ ፊቸር የሚያገለግለው የምትፈልጉትን በትኖች ስክሪኑን ያሳንስላችሁ እና በአንድ እጅ በቀላሉ እንድትጠቀሙት ያግዛቸዋል። ይሄንን ፊቸር ኢኔብል ለማድረግ ለምትፈልጉ የሳምሰንግ ሴቲንጋችሁ ላይ እንደገባችሁ ትንሽ ስክሮል ወደታች እንዳደረጋችሁ አድቫንስድ ፊቸር የሚባል ሴቲንግ አለ እሱ ውስጥ ትገባላችሁ። ከዛ በኋላ እዛ ሴቲንግ ውስጥ ትንሽ ወረድ እንዳላችሁ ዋን ሃንድድ ሞድ የሚባለው ሴቲንግ እዛ አለ። ከዛ እሱን ኢኔብል በምታደርጉበት ሰዓት ቪዲዮ ላይ እንደምትመለከቱት ስክሪናችሁን ወደ ታች በትንሹ ስዋይፕ ስታደርጉ እንዳለ ስክሪኑን በአንድ በኩል አድርጎ ያሳነስላችኋል። ያኔ በአንድ እጃችሁ እነዚህን ከላይ ያሉትን በትኖች ወይም የስልካችሁን አክሰስ ማድረግ እንድትችሉ ያግዛችኋል። አንድ ተጨማሪ ቦነስ ፊቸር በዋን ሃንድድ እንዴት ሌላ ነገሮች መጠቀም የምትችሉትን ኪቦርዳችሁ ላይ ይህንንም ፊቸር አለ። ይህንንም ፊቸር ኢኔብል ማድረግ በምትፈልጉበት ሰዓት ኪቦርዳችሁ ላይ ስትገቡ ሶስት ነጣትሙን ቪዲዮ ላይ እንደምትመለከቱት ታገኛለች። እሱን እንደነካችሁት ዋን ሃንድድ ኪቦርድ የሚባል ሴቲንግ አለ። እሱን ልክ ኢኔብል ስታደርጉት ስልካችሁን በቀላሉ በአንድ እጅ ታይፕ እንድታደርጉ ያግዛቸዋል ሁለተኛው የተደበቀው ፊቸር ሳምሰንግ ስልካችን ላይ ያለው ኪቦርድ ውስጥ ነው ታይፕ በምናደርግበት ጊዜ ልንጽፍ እንችላለን ለምሳሌ የአንድ ሰውን ቁመት በሴንቲሜትር ጻፋችሁ እንበል። ያንን ሰሌክት ስታደርጉት ከላይ ኮንቨርት ኦፕሽን የሚለውን ታገኛላችሁ ከዛ በኋላ እሱን በትን ስትነኩት ያንን ሜጀርመንት የሰጣችሁትን በተለያየ የሌላ ሜጀርመንቶች በሜትር ሆነም በኪሎ ሜትር በየትኛው ዝርዝሩን ይስፍላችኋል። ይህንንም ያው በቁመት በርዝመት ብቻ ሳይሆን በተለያዩ ዩኒት ኦፍ ሜጀርመንቶች ሊያገለግልን ይችላል። የመጨረሻው የተደበቀው ፊቸር ስልካችሁን ለልጅ በምትሰጡበት ጊዜ የተለያየ ቦታ ተሳስተው በስልክ እንዳይደውልላችሁ ካልፈለጋችሁ ሳምሰንግ ኪድ ወይም ኪድስ ሞድ የሚል አለው። እሱን ለማግኘት ኖቲፊኬሽናችሁ ላይ ስዋይፕ ዳውን እንዳደረጋችሁ ኮንትሮል ፓናሉ ላይ የመጨረሻው ድረስ ላይ ስዋይፕ ስታደርጉ ኪድስ የሚለውን ኦፕሽን አለ። እሱን እንደነካችሁት የተወሰነ አሴቶች ዳውንሎድ ማድረግ አለበት። እሱን ከጨረሰ በኋላ ኪድስ ሞድ ስልካችሁን መክተት ትችላላችሁ። እንደዛ ሲያደርግ ሳምሰንግ ስልካችሁ የእናንተን ዳታ ኮንታክት ኢንፎርሜሽን እንዳለ ሀይድ ያደርግላችሁና ለዛ ልጅ ስትሰጡት ጌሞች፣ የተለያዩ ነገሮች ለህፃናት ለሚሆን እነሱ በሱ መዝናናት ይችላሉ። ከሱ ደግሞ መውጣት በሚፈልጉበት ጊዜ ወይም እናንተ መውጣት በምትፈልጉበት ጊዜ የሎክ ስክሪ ፓስወርዳችሁን ካስገባችሁ ስልካችሁ ወደ ኖርማል ሙዱ ይመለሳል። የተወደዳችሁ ተመልካቾቻችን ለዛሬ ይዘንላችሁ የቀረበ ነው ሳምንታዊው የዘመንና ቴክኖሎጂ ፕሮግራማችን የተከታተላችሁት ይመስል ነበር። ሳምንት በተመሳሳይ ሰዓት በሌሎች ርዕሰ ጉዳዮች እንገናኛለን። እስከ ሳምንት መልካም ሳምንት።